እኔ አልፈልግም፣ አላደርግም። ሰላም ሰላም፣ ያብሳላት ቤተሰቦች እንዴት ናቸው? ጠፍቼ ነበር ተመልሼላችኋለሁ። ያው የጠፋውበት ምክንያት በትንሹ መጨረሻ ላይ ዘግብላችኋለሁ። ከዚህ በኋላ መቼም አልጠፋም፣ ቀንና ማታ ሁሌም በቃ በቪዲዮ እንደማጨናነቃችሁ ተስፋ አደርጋለሁ። ዛሬ ከአዲስ እንግዳ ጋር ነው የተመለስኩት። ጓደኛዬ ከአርባ ምንጭ ወይም ከሀዋሳ መታለች ልታገኘኝ እዚህ ከኔ ጋ። ያው ሃፍቶም የምታቀው ከኔ ጋ ዩቱብ ላይ ነው የምታቀው። ያው ሃፍቶም እኔ የምወደው ቦታ ነው። ዛሬ የሆነ ፕሮግራም አላቸው ታችና፣ ያሉትና ወደዛ ይዣት ይላለሁ ለሀፍቶ ያሳሰቡን ፕራንክ ለማድረግ በስንት መከራ ነው ያሳመንኩ። ፍራንክ አድርጓት ነበር። አሁን ፍራንክ ለማድረግ ነው ያሰብኩት እና ፈጣሪ ርዳኝ፣ እንደሚሳካ ተስፋ አደርጋለሁ። አው ብዙ ጊዜ ያው ሃፍቶምን ሀፊን ሃፍቶም ኪሮስ እንደምታውቁት ከሴት ጋር አብዛኛው ጊዜ አይተቹት አታውቁም። ያው ብዙ የሴት ክራሽ የለውም የሴት ፎቤ ስለበዛበት ፎቤዎቹ ስለሆኑ አብዛኞቹ ቺኮች ያው እንግዲህ ዛሬ ከዚህች ጋር አላቀሳሰራቸው ነው ሁለቱን እንደ ማጣናግራ ተስፋ እናደርግ። ያው ቪዲዮውን እስከ መጨረሻው እንድትከታተል ትፈልጋለሁ እና ደግሞ በደ ነው እኛ ለናንተ እንደዚህ የለፋን ምን አደረግን እንዴ? ላይክ ሰብስክራይብ በማድረግ ብትጀምሩ ብታበረታቱ ምን ችግር አለው? ያው ቪዲዮውን እስከ መጨረሻው እንድትከታተል ትፈልጋለሁ። ዛሬ ሃፍቶም ኪሮስ እንግዲህ በዚህ አለባበስ በዚች ልጅ ይማለላል አይማለልም? በእንደዚህ አለባበስ ይማለላል አይማለልም? ያው ሁሉም ነገር ወደ እኔ ዞሮ እንደሚመጣ አውቃለሁ፣ ግን ዛሬ ሃፍቶም ፕራንክ ለማድረግ ቆርጠን ነው የተነሳ ነው። እስከ ዛሬ ፕራንክ ያልተደረገው እሱ ብቻ ነበር ለሃይላት። ያው እንደምታቁት ሃይላት ኪሮስ እንደምታቁት ጸጉሩን ለጥቼው ነበር ባለፈው፣ እሱ እንዳኩረፈኝ ነው ያው እሱ ከሱ ጋርም ላገናኝሽ ምናምን ነገር እያለኝ ነው ሀፊ። በዛ ሰበብ አድርጌ እኔ ፕራንክ እንደማደርገው ዛሬ አያውቅም። ወደ እሱ እንደሚሄድ እንጂ የሚያውቀው ያው ፈጣሪ እርዳን። ዛሬ እንደምታውቁ ዛሬ እንግዲህ 21 ማርያም ናት። ጠዋት ቤተ ክርስቲያን ሄደን ምናምን ሁላችንም የተለያየ ነው። ያው እስከ መጨረሻው ቪዲዮ እንድትከታተሉ ትፈልጋለህ። ምሳና ምሳና ጽኑ ተዛዝጣ ብቻ ነው የምችለው። ምችላትን ምችላት መሀል ላይ ጣል ጣል እያደረግኩ አውራት አለ ቤተሰብ ቦታው ደስ ሲል ማርያም፣ ንፋሱ በጣም ነው ደስ የሚለው። እንደምታዩት በቃ ሁሉም ነገሩ ፀዴ ነው። ያው እንግዲህ አፍቶም እዚህ አካባቢ ነው ያለው። ሁን ያን ስራ ነው ከዚህ በኋላ የሚጠበቅብሽ። ቅብጥ ቤዛሬ እሱን ማማለል መቻል አለብሽ። እሺ፣ ከዛት በኋላ የሚፈጠረውን በኋላ እናያለን። እኔ እኮ መጣለሁ መሀል ላይ ስለምገባ መሀል ላይ ፓርት ላይ መጣለሁ። ለዚህ አንቺ አሁን ስተረበች ሲሜል እንዳትጠሪ እባክሽ ይህን ስም እንዳትጠሪ። ጓደኛ እንደሆነ ካወቀ ቶሎ ነው የሚባንንብን ማለት ነው። ለዚህ ስሜን እንዳትጠሪ። ወደዛ ቦታ ተይዣለች። ሪካርዱን ሪካርዱን ያዥ ና የምስል ለማንሽ ጋር በስተጃለች የኔ ፍቅር ምናምን እያልሽ በቃ፣ እሱ እንደማያውቅሽ ታውቂያለሽ አይደለ? አፍሪካ የምታውቂው በዚህ አሁን መሄድ አለብሽ። ብቻውን ቁጭ ብሏል። እኔ ካሜራ በቃ ከዚህ በፊት ሚዲያ ላይ ነው፣ ግን በጣም ነው የምወድህ ቺክ እንደሌለች በፍሬንድ እንደሌለች ምናምን አሁን

አላቅም ነበረ። በዩቲዩብ ነበረ ነበር ያውቁትና አሁን ማውራት ፈልጊ ነው። እሺ እየሰማሁ ነው። አመሰግናለሁ። በጣም ነው በጣም ነው። ኮመንት ላይ ብዙ ጊዜ ጽፌ አውቃለሁ፣ አትመልስኝም። እንዲታወራ ዛሬ ፈልጋለሁ። ለምናለው እሺ። ትግርኛ ትግርኛ አሁን ብቻ አይ እንድታወራ ፈልጋለሁ። እሺ አወራ። ከዚህ በላይ ምን ላውራሽ? በቃ ካሁን ከኔ ጋር እንድትሆን ፈልጋለሁ። ከዚህ በኋላ አይፈልጥ ድንገት ነው። በቃ እሺ ካላወቅሽኝ በቃ ሄጃ ተዋወቅን አይደል? ማለት በቃ ፍቀደኝ። ማለት ጓደኛዬ እኔ አልፈልግም አልፈልግም እንዴ፣ ለአንቺ ምክንያት ማለት አይደለም። እኔ ደግሞ አልተወውም በቃ ፈልጋለሁ፣ ወዳሉ አፈቅራለሁ። እሺ አመሰግናለሁ። እኔ ልሄድ ነው። እህ ነን ፈልግም አልፈልግም አላቅሽም ማለት ነው። እንዴ ነው ነው የወራ አይደለም። ለምን የሴት ልጅ ክብር የለም? በቃ

እሺ እኔ አልፈልግም ን ነው፣ ለምን በቃ እኔ አልፈልግም ካልኩኝስ፣ በግድ ነው በግድ ነው። በቃ በቃ ካንተ ጋር ምን በቃ፣ አለ ፈለግኩ በቃ አመሰግናለሁ። እሺ ለምን ነው ታዲያ? እሺ አመሰግናለሁ፣ በቃ

ምን እያደረክ ነው ብራቶ? አልጠበቀም። ምን ያርጋለሁ? እና ጫካ ላይ ሴት ልጅ ልብስ ማውለቅ አሁን እኔ አሁን ልብሷን እያወለቅ ነው ነው ልብሷን ላይ ነው ልብስ

ማርያም ንገራት ነው። እንደዛ አይነት ነገር አለ። ወድም እኔ እስከ ዛሬ ማቃው ክሩ እንደውም አትማልልኝ፣ አትማልልኝ ልማልሽ ልብሷን አድርግ እያልኳት ነበር። ማይመን ነው።

አንቺ ምን እዚህ ብራያ ላይ ምን ታደርጋለህ? ለምን ትይዘኛለህ? ሴት ልጅ አይደለም ምን? አረ እባክሽ፣ እውነት ነው።

አጋጣሚ ነው። ለትውውቅ ነው ለትውውቅ። በቃ አሁን ቤተሰብ ያው ፕራንካችን ይሄን ይመስላል። ተሳክተናል ብለን ተስፋ እናደርጋለን። ያው እስከ መጨረሻው ከኛ ጋር ሆኖ ብያችሁ ነበር። አሁንም እስከ መጨረሻው ከኛ ጋር ስለነበራችሁ ከልባችን እናመሰግናለን። ቀጣይ ገራሚ ፕራንክስ